የሰውን ችግር እኮ መጋፈጥ ማለት በጣም ደም አንጀተ ይደማል። እንዴሁን ሁሌ ሁሌ ሁሌ እኔ ተጎድቻለሁ። እኔ ይቅርታ ለመጠየቅ ዝግጁ ነ ዳግመኛ ኔ በእውነት እኔ እንደዚህ ነገር ውስጥ አልገባም። ያው ታውቂያለሽ፣ ስሜት ነው እኔ ስሜት ነው እንደዚህ ያደረገኝ እንጂ ሌላ ነገር ትቢት አይደለም። እኔ ትቢት ወይ ወጠሮኛ አይደለም ካል ሌላች ጋር ልሉ እንችላለን

ይጠቃል በእናትሽ አለምዬ፣ ይሄ እኔ እውነቴን ይሄ ነኝ። አሁን ምን ላደርግህ? አሁን አንቺ እዚህ ጋር ነበር። እኔ ጥርሱን ብቻ ጠይቅኝ። አሁን ግን እኔ አሁን የማይሰለቻቸው እድሜ ልክ ቤት ልትወጣ ነው እንዴት ብለህ

እኔ ከዚህ በኋላ መሀላችንም አትግቢ፣ እንደዚህ አትሆኝ ተብያለሁ። ስቆጣችሁም ስመክራችሁ አሰሙኝም።

እኔም ደግሞ ዳግምኛ ከዛሬ ጀምሮ ምንም ነገር ላልፈጽም ምንም ነገር ላላደርስ። በእኔ ሰልችቶኛል። እኔ ማንም ውስጥ በቃ ልትሆኝ ይችላል። አረ አረ የዛሬ ቀን ብቻ እችን ቀን ቀን እናገኛለን። እች ቀን አትገኝም ነገር እኔ እንደዚህ መባባሉ አስፈላጊ አይደለም። በቃ ደክሞኛል። እኔ ጠራኝ እኮ ለሌላ ነገር መስሎኝ ነው። እንደገና ስትደባደብ ነበር። እናንተ እንደዚህ ስርዓትን የምታጡት ምንድን ነው? ስርዓት የምታጡት እንዴ? ረብስ ማአቡል መንፈስ ቅዱስ እስከ መቼ ድረስ ነው እንደዚህ የሚኮ ነው የሰው ልጅ? ኧረ አለምዬ በእናትሽ ብቻ ያየሁት እሷንም አይኗን አላየሁም። አንተንም አይንህ ማየት አልፈልግም እኮ ለዛሬ። ጨርጣን እንደት ይዣት ይሄዳል ወደ ቤት። ከዛ አግኝቻት ነው፣ አላየኋትም እሷን ነው። እሺ በይን በእናትሽ እሺ፣ እናውራ። እጄን ልቀቀኝ። እሺ እና ምን ላርግ እኔ። በቃ በቃ እኔ የት ግዴታ እናንተን ፍለጋ መሄድ አለብኝ በየቦታው። ገና ደውዬ የምትለኝ ሰምቼ ደውልልሃለሁ። አሁን ተነሳ፣ አሁን ተነሳ፣ በቃ ሰው ቃል ይብልኛ። በእናትሽ አለምየ፣ በእናትሽ ኦ እኔ የሰለቸው ሰው ብታቅ ምን አለበት ዴ ደክሞኛል እኮ አለምየ፣ በእናትሽ ስለ ዛሬ ብቻ፣ ለምን በእናትሽ፣ አንቺንም እሺ እውነት እንደት ብቻ አይደለም አለም፣ በእውነት አንቺ እኮ ለእኔ እናቴ፣ ሁሉ ነገሬ ነሽ። እኔ ለዚህ ነው አንቺ ጋር እኔ አማላጅ የምመጣው፣ በእናትሽ አይሰለችም። ምን ይሰለች፣ በእናትሽ ሁሉ የሰውን ችግር ማዳመጥ እራሱ እኮ ቁስለት ነው የሰውን ችግር እኮ መጋፈጥ ማለት በጣም ደም አንጀተ ይደማል። እንደ ሁሌ ሁሌ ሁሌ እንደገና እሷ ታስታርቀኛለች እየተባለ ይሄን ሁሉ ሊፈጸም ነው፣ ይሄ ሁሉ ድርግን ሊደረግ ነው። ግን የአንድ ነገር እኮ ሲፈጠር ትዝ የምትይኝ አንቺ ነሽ። ኧረ እባክህ በእውነት አለ፣ በእናትሽ ኧረ አልበዛም። እንደ በእናትሽ አለ፣ ኧረ በእናትሽ አለም ምን ልትሆን ነው?

ጅዋ ጅዋ እየተጫወተብህ ጥርሱን አውልቄው ነበር ትለኛለህ። እንደዚያ ይዤው ቢሆን አሁን እኔ በእውነት አይኑዳ ባደርስበታው እንዲያውም ማለት ነው እንዴት እንዴት እንዴት እንዴት አያልቅበትን ይነካዋል። እንደዚህ አቅም ስለሌለው ነው በቁመቱ ስላልተደባደበ እሱ ትንሽ ስለሆነ ነው ደግሞ

በቃ ጠላሽኝ፣ እሄድሽ አያልቅበት የማንም እንደው መጫወቻ ሆነሽ ትቀራለ። እዛ ሜዳለው እዚህ ሜዳለው። እሺ ማን ያኔን ችግር ማን ይረዳል? ያኔን ቁስል ማን ነው እሺ እንትን የሚለኝ አልጌ በእናትሽ ስለዚህ፣ እናንቸውን ማን ነው የሚያሳርቀን? እንደዛ እየወደድኩሽ እያፈቀድኩሽ አረቃ፣ በቃ ልንለያይ ነው። በቃ በእናትሽ ያንኑ ቢዱ የሰው ይያጆሽ፣ እንደዛ ማነው ሻይ አይቶ ሳው እንደዚህ ራርቶንስ መጥቶ የሚያሳርቀን? አረቃ አልጌ በእናትሽ በእናትሽ ቃል በእናትሽ፣ ይቅርታ አርግልኝ፣ እና ለበደልኩሽ ነገር ሁሉ ይቅርታ አርግልኝ። የአውዱ ፕራንክ ለሰራዎች እኔ ነኝ ጥፋተኛ፣ እኔ ሆን ብዬ ያደረግኩት ነገር ያለም። ቃል በእግዚአብሔር በእናትሽ እኔ ያለ ያለ አንቺን መኖር አልችልም። በእናትሽ በእውነት እኔ ተኝቼ እንኳን እኔ አንቺን ነው የማስበው። በእውነት እልሻለሁ፣ ቃል በእናትሽ በእግዚአብሔር። ይህም ቢዱ እንኳን አይተሽ በእናትሽ ነይልኝ፣ በእናትሽ እኔ ተጎድቻለሁ። እኔ ይቅርታ ለመጠየቅ ዝግጁ ነኝ። ዳግመኛ እኔ በእውነት እኔ እንደዚህ ነገር ውስጥ አልገባም። ያው ታውቂያለሽ፣ ስሜት ነው እኔ ስሜት ነው እንደዚህ ያደረገኝ እንጂ ሌላ ነገር ትቢት አይደለም። እኔ ትቢት ወይ ወጥሮኛ አይደለም ቃል እኔ ምን አለ እኔ ለአንቺ ምስዋት እንደከፈልኩ ታውቂያለሽ። በእውነት ግን ለመጨረሻ ብቻ ቃልዬ፣ በእናትሽ ለዛሬ ብቻ መተሽ እንኳን በእናትሽ ይቅርታ በይ። ዳግመኛ እኔ አንቺን አልበደልሽም። ምንም ነገር ላላደርስብሽ ቃል ገባልሻሉ። በእናትሽ ቃል በእግዚአብሔር ቃል እይ፣ በእናትሽ የኔንስ ሮሮ ማን ነው የሚሰማው? የኔንስ የኔንስ እንደዚህ መበደል ማን ነው?